ሰላም ሰላም ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ የምንመለከተው እንግዲህ ስለ የወር አበባ ወቅት ደም መብዛት ነው። እንግዲህ በወር አበባ ወቅት የደም መብዛት ጤናማነቱ ምን ያህል ነው፣ ምን ሲሆንና ምልክቶቹስ ውስጥ ምንድን ናቸው፣ እንዲሁም ሕክምና ያስፈልጋሉ ወይ፣ ካስፈለገስ ምን አይነት ሕክምናዎች አሉት የሚለውን እንግዲህ በዚህ ቪዲዮ ላይ አንድ በአንድ በስፋት የምናየውናል ማለት ነው። እንግዲህ ሁላችሁም ይህንን ቪዲዮ እንደተለመደው ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንግዲህ በቀጥታ ወደ ጉዳያችን እንገባለን። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። እሺ ተመልካቾች እንግዲህ የወር አበባ ዑደት የአንዲት ሴት ሰውነት በየወሩ ሊከሰት ለሚችል እርግዝና በሚያደርገው ቅድመ ዝግጅት የተነሳ የሚፈጠሩ የተለያዩ ለውጦች ውጤት ነው። እንግዲህ በየወሩ ኦቫሪ ማለትም እንግዲህ የእንቁላል አቃፊ ከተባለው የሰውነት ክፍል ኦቭዩሌሽን በተባለ ስርዓት አንድ እንቁላል ይወጣል። ከዚህ ጋር ተያይዞ እንግዲህ የሚከሰቱ የተለያዩ የሆርሞን ለውጦች ማዕፀንን ለእርግዝና ያዘጋጁታል። እርግዝና ሳይከሰት ከቀረ ግን ይህ የተደረገ ዝግጅት ፈርሶ በወር አበባ መልኩ ከሰውነት ይወገድና ለሚቀጥለው ዑደት ዝግጅቱን የሚጀምር ይሆናል ማለት ነው እንግዲህ የፔሪድ መብዛት እንደሰው ሁኔታና ከሰው ሰውም ምክንያቱ ይለያያል። እንግዲህ አብዛኛውን ጊዜ ምንም ምክንያት ሳይኖር የወር አበባ ሊበዛ ይችላል። ነገር ግን ዋና ዋና የሚባሉ የወር አበባ ደም መብዛት መንስኤዎች አሉ። እንግዲህ ከነዚህ ውስጥ እንግዲህ አንደኛው ከኦቫሪዎች አንዱ ለአንድ ወር ወይም ደግሞ ከዛ በላይ እንቁላል ማዘጋጀት ካቆመ፣ እንዲሁም የማሕፀን እጢ ከተፈጠረ፣ በደም እርጋት ችግር ካለ ሌላው እንግዲህ አንዳንድ የወሊድ መቆጣጠሪያዎችን ወይም ደግሞ ደም ለማቅጠን የሚወሰዱ መድኃኒቶች ሳይድ ኢፌክት አላቸው። እናም እንግዲህ በፔሪድ ወቅት ደም እንዲበዛ የሚያደርጉ ይሆናል ማለት ነው። እናም እንግዲህ ሆርሞኖች ከሚያመነጩ ከታይሮይድ ጋር የተያዙ ችግሮችም ለወር አበባ ወቅት ለመብዛት የሚያጋልጡ ይሆናል። እንዲሁም እንግዲህ የማህፀን ካንሰር ዋነኞቹ የወር አበባ መብዛት ምክንያት ናቸው ማለት ነው። እንግዲህ በውራው ወቅት የተለመደው የሚፈስ የደመ ስምንት ቀናት ያነሰ ነው። እንግዲህ ከዚህ ቀን የሚያልፍ ከሆነ ግን ሌላ የጤና ችግር ሊሆን ስለሚችል ወዲያው ወደ ሐኪም መሄድ ይኖርባችኋል ማለት ነው። እንግዲህ ከዚህም በተጨማሪም የደመፍሰሱ ትክክለኛውን የወራባ ምልክት መሆኑን የሚያሳዩ ምልክቶችም አሉ። እናም እንግዲህ ቅጣይ የምነግራችሁ ምልክቶች እናንተ ፔሬድ ላይ መሆናችሁን እርግጠኛ የምትሆኑበት ምልክት ነው ማለት ነው። እንግዲህ ከዚህ ውስጥም አንዱ ሞዴስ ሙሉ በሙሉ እየሰራ በአንድ ወይም ደግሞ ሁለት ሰዓት ውስጥ አንድ ሞዴስ እየቀየራችሁ ከሆነ እናም ከፍተኛ መጠን ያለው የረጋ ደም የፈሰሰ እንደሆነ እንግዲህ ይህ ፔሬድ ላይ መሆናችሁን የሚጠቁም ነው ማለት ነው። ሁለቱ ምልክቶች። ሌላው እንግዲህ የወር አበባ ደም መብዛት አደገኛ ሊሆን የሚችለው በተለያዩ ምክንያቶች ነው። እንግዲህ ከዚህ ውስጥም በሁለት ሰዓታት ውስጥ አራት ወይም ከዛ በላይ ሞዴስ እየቀየራችሁ ከሆነ የደም መብዛቱ አደገኛ መሆኑን የሚያሳይ ነው። እንዲሁም እንግዲህ ነፍሰ ጡር ከሆናችሁ እና መጠኑ በዛ ያለ ደም ከፈሰሰም ድንገተኛ ስለሆነ ትኩረት ሊሰጡት ይገባል ማለት ነው። እንግዲህ ከዚህም በተጨማሪም ወደ ሕክምና ተቋም መሄድ ያለባችሁ ጊዜ አለ። እናም እንግዲህ ቀጣይ የምነግራችሁን ምልክቶች የምታዩ ከሆነ ወደ ሐኪም መሄድ ይኖርባቸዋል ማለት ነው እንግዲህ እነዚህ ምልክቶች አንደኛው፣ ነፍሰ ጡር ነኝ ወይም ደግሞ ልሆን እችላለሁ ብላችሁ ካሰባችሁ ወደ ሐኪም መሄድ ይኖርባችኋል። እንዲሁም የወር አበባ ከስምንት ቀናት በላይ የሚቆይ ከሆነ ከአንድ ኢንች የበለጠ የረጋ ደም የፈሰሰው ከሆነ እንዲሁም የወር አበባ ከጨረሳችሁ በኋላ በድጋሚ ያለ ጊዜው የወር አበባ ካያችሁና መፀነስ ማርገዝ እየፈለጋችሁ ወይም እርግዝና እምቢ ካላችሁ ወደ ሐኪም መሄድ ይኖርባቸዋል። እንዲሁም ቢያንስ ለአንድ ዓመት የወር አበባ ሳታዩ ከቆያችሁ በኋላ ደም ከፈሰሰ እናም ከማረጥ በኋላም ደም ከታየ በእነዚህ ምክንያቶች ወደ ሐኪም መሄድ የሚኖርባችሁ የሚያሳዩ ምልክቶች ናቸው ማለት ነው። በመጨረሻም እንግዲህ የወር አበባ ደም መብዛት ሕክምናው ምንድን ነው ወደሚለው ስናልፍ እንግዲህ ሕክምናው እንደ መንስኤው ይለያያል። እንግዲህ አብዛኛውን ጊዜ ህክምና ላያስፈልግ ይችላል። ካስፈለገ ግን ህክምናዎቹ የሚከተሉትን ሊያካትቱ ይችላሉ። እንግዲህ ከነዚህ ውስጥም እንግዲህ ሆርሞኖች ያላቸውን የወሊድ መቆጣጠሪያ ዘዴዎች፣ የደም መቅጠን የሚቀንሱ መድኃኒቶች፣ እብጠት የሚቀንሱ መድኃኒቶች እንዲሁም ፕሮጄስትሮን የተባለ ሆርሞን ያላቸው መድኃኒቶች እና ኦቫሪዎች ለአጭር ጊዜ ስራቸውን እንዲያቆሙ የሚያደርጉ መድኃኒቶች እንዲሁም በቀዶ ህክምና ፋይብሮይድ ወይም ሌሎች እባጮች ማስወገድ ዋና ዋና የሕክምናዎቹ ውጤቶች ናቸው ማለት ነው። እንግዲህ እነዚህ ከላይ የነገርኳችሁ የሕክምና መድኃኒቶች በሐኪም ትእዛዝ ብቻ ነው መውሰድ ያለባችሁ ማለት ነው። እንግዲህ በአጠቃላይ ትንሽ ባስ ካለ ብቻ ነው ሕክምና ሊያስፈልግ የሚችለው ወይም ደግሞ አጠቃላይ ከላይ የነገርኳችሁ ምልክቶች ስታዩ ብቻ ነው ወደ ሐኪም መሄድ ያለባችሁ ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበር ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንቱ ላይ ማስቀመጥ ትችላላችሁ። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ጤና ነክ መረጃዎች እመለሳለሁ። እስከዛው በያላችሁበት ፈጣሪ ሰላሙ ያብዛላችሁ። ደህና ሁኑ።